ድርሰት እጸገነት እንዳለ። ሄርሞን፣ ሄርሞን ምን ማድረግሽ ነው? ምን አደረግኩ? እንዴት? እንዴት? ምን አደረግኩትኛለሽ ለኦል መናገር የምትፈልገውን ነገር ለምን በቀጥታ አትናገርም? ችግርህ ምንድነው? ጭራሽ፣ ጭራሽ እኔ ነው። ምንድነው ችግርህ? ትኛለሽ ትናንትና መጣታ ምንድን ያደረግሽ? አትጮብኝ፣ ትሰማኛለህ? እኔ ላይ መጮህ አትችልም። እሺ፣ እሺ፣ በጣም ይቅርታለ፣ ጮህዶ ግን፣ ቆይ በጣም የማከብረው ወንድሜን እንደማስተዋውቅሽ ነገረሽ፣ እንዴት እንደዚህ ሆነ? ምን፣ እስቲ ንገረኝ። ምን፣ ለምን እንደዛ ለብሰሽ መጣሽ? ልትላይ ነው? ትሰማኛለህ? እኔ ሄርሞን ማንንም ለማስደሰት ምንም ነገር አላለ። ተይ እንጂ ተይ እንጂ እንዴ፣ ስለ አለባበስሽ ብቻ እኳ አደለም የማወራው፣ ጠጥተሽ እኮ ነው የመጣሽው። ሄርሞን፣ ትሰማኛለህ? ልዑል ስንገናኝ ጸበል እየጠጣሁ አይደለም ያገኘኸኝ እኔ እነቴን ስለተቀበልከው መሰለኝ ለወንድሜ ላስተዋውቅሽ ያልከኝ እና እና ቆይ ምን አለበት ምን አለበት ለአንዲት ቀን እንኳን እንደው እንደ ሌሎቹ ሴቶች ምን እንደ ሌሎቹ ሴቶች እባክህ ሌሎቹ ሴቶች እንዴት ናቸው አንገቷን የደፋች ምን ትጠጫለች ስትባል ቮድካ እያማራት ውሃ የምትል በራሷ ፍላጎት ሳይሆን በሰው ፍላጎት የምትኖር ሄርሞን እንደሆንልህ ከሆነ ተሳስተዋል ጭራሽ እንዳታስበው። የኔ ፍቅር የኔ ፍቅር እኔ ነፃነትሽን መብትሽን ሁሉን ነገር እኮ ወዷአለው። ግን ግን፣ ምን ግን ምን ወንድም ጋሼ የምትለው ወንድምህ የሚወዳት አይነት ሄርሞን መሆን ነበረብኝ። የመጀመሪያ ቀን ትውውቅን ታውቂያለሽ አይደለም። የሰው ልጅ በመጀመሪያ እይታው ነው ሰውን ጀጅ የሚያደርገው። ትሰማኛለህ፣ ወንድምህ ስላልወደደኝ አልጨነቅም። ምክንያቱም ምንም አልወደድኩትም። እንዴ? አዎ የምወዳት ቀሚሴ ከላዩ ላይ ተሳቃ እስክትወልቅ እኮ ነው የገላመጠኝ። ደግሞ ከሱም ብሶ እኔን የሚያወራው በአንታስ ተርጓሚነት በኩል መሆኑ እኮ ነውሞኖኖኖኖኖ። ትሰማኛለህ፣ ክብሬን ቅብር ጥስዬ የምትል ከሆነ ትላንት ማታ እኔን ተከትለ ሳይሆን ጋሸን ተከትለ መሄድ ነበረብን። እንዴ እንዴ ሄርሞን ፍቅር እናትና አባቱን ይተዋል፣ የሚለውስ እኮ ወንድሙንም ይላል። ይኸውልሽ ሄርሞን፣ እኔ እኮ የምፈልገው ወንድሜ ምን አይነት ሴት እንዳፈቀርኩ እንዲያውቅልኝ ነው። የሚያሳዝነው አውቆልህ አለመውደዱ ነው። ደግሞ ከሱም ብሶ እንደ ዛሬም በአንተ አፍሬ አላውቅም ይላል። እኔ እንደማውቅሽ ስላላወቅሽ እኮ ነው። እንዴት ነው አንተ እንዳወቀኝ እሱም የሚያቀኝ ንገረኝ እስኪ። ይኸውልሽ ሄርሞን፣ ለስራሽ ያለሽ ጥንካሬ፣ ለሰው ማዘንሽ እኔ በነጠላ ሰረዝ የሚወራ ወሬ አልወድም። ማብራሪያ ሳይሆን ማስተዛዘኛ ነው የሚመስለኝ። በላውን ስራ ረፍዶብኛል። ገና ነው ሰዓቱ። በሰዓቴ የምገኝ መሆኔን አትርሳሽ። ሻረሳም ግን እኮ አሁን ያው ዛሬ ከጋሼ ጋር የመጀመሪያ ቢሮ ቆይታ የምጀምርበት ቀን ስለሆነ ስለዚህ ትኩረቴን ባትሰርቅብኝ ጥሩ ነው። በስራሽ የማተማምናለሁ። ወንድም ጋሼም ቢሆን ፋይልሽን አይቶ አይደለ ያለ ቃለ መጠይቅ እንድትቀጠር ያደረገው። የሚያሳዝነው የወንድሙ ፍቅረኛ መሆኔን አለማወቁ ነበር። ሊያውቅማ ሙስና ይሆን ነበር። በል በል ደህና ዋል። እንዴ እ አልሳምም እንዴ ሊፕስቲኬ ይበላሻል። ሔርሞን ባይ። ሳምሶን፣ ምንድን ነው? አስቸኳይ ነው? አዎ አስቸኳይ ነው። ኃይሉ፣ እሺ ግባ። ምንድን ነው? ይኸውልህ ተሺ ወደ ሌላ ቅርንጫፍ ተዘዋወረ። ምን እያልክ ነው? አዎ፣ ስልክ ስደውልህ አታነሳም። ዛሬ ደብዳቤ ደርሶት መጥቶ ነበር። ፋይሎቹን በጠቅላላ እንዲያስረክብ ተነግሮ ታስረክቦ ሄደ። እንዴ ቆይ፣ በምን ምክንያት? እኔ ምክንያቱን አላውቅም። እና ቆይ ከውጭ ድርጅቶች የተገኘው ገንዘብስ? ቆይ እንዳቀርኑ ላይሆን ነው ማለት ነው? የመጀመሪያ እቅዳችን የከሸፈ ይመስለኛል። ወይኔ፣ ወይኔ፣ ወይኔ ኃይሉ እኔ እኮ ያንን ብር ተማምኝ ስንት ነገር እንዳደረግኩ። ወይኔ ኃይሉ፣ ጉድ ሆንኩ። በተሼ ቦታ የገባችው ልጅ አሁን ፋይሎቹን ተረክባለች። እና ፋይሉን ብንሰርቀውስ ሰርቀነውስ፣ ብሮጪ መሆን ካልቻለ ምን ዋጋ አለው? ቆይ፣ ሴት ናት ማለት ትልቅ ሴት ናት? አረ ወጣት ናት። ጥሩ ነዋ ጥሩ ነው። እሷም ማግባባት ያቅተናል እንደኛ። ለነገሩ፣ ይኸውልህ የተጠየቀው ገንዘብና በዶላር መሆኑን እሷም ካወቀች የምትስማማ ይመስለኛል ይሄን ነገር ማሳመን ካቃተን አቶ ጸጋይ ሊደርሱበት ይችላሉ። ወይኔ ከደረሱበት ደግሞ የሚታደስ እስር ቤት ድንጋይ አቀባይ ሆነን ነው የምንቀረው። እስቲ ዝም በል እንዴ! ይኸውልህ እስቲ ቆይ ይኸውልህ ጨዋታዎችህን ጨማምረህ ቀስ ብለህ ልጅቷን ቀረባትና አዲሷን ልጅ ባህራም በደንብ አጣራ። እስር ቤት ሄደ ድንጋይ አቀባይ ከምትሆን ጥሩ መረጃ አቀባይ መሆን አይሻለም? ወይኔ ኃይሉ በልበል ተነስ፣ ተነስ፣ ተነስ፣ ተነስ ውጣ ቶሎ መረጃ ሰብስብ። ወንድም ጋሽ ምን ማድረግህ ነው? አንተን ምን አደረግኩ? ግንኮ ግን እኮ ልዑል እዚህ ድርጅት ስትቀጠር ለምን ዝም አልክ? ቆይ ለምን? ለተቋሙ አስፈላጊ ስለሆነች። አስፈላጊ እሷ ለዚህ ተቋም? አሁን ከነበረችበት ተቋም ሳትለቅ ነው ሲቪዋን የተመለከትከው? እሷ እንድትቀጥራት እኔ ምንም ግፊት አላደረግኩም ያላት ውጤትና ምስጋና ነው። እንድትቀጥራት ያደረግህ አይደለም? እኔ ለምን ፍቅረኛ አይነት አላልክም እሱ የእሷ ሀሳብ ነበር። ቆይ እሷ ሆን ብላ እንዴ? ቆይ ምኑን ሆን ብላ የሆነው የምታደርገው? ቆይ በብቃቷ የማትተማመን ሴት ብትሆን እኔን ተጠቅማ ለመቀጠር ታስባለች እንጂ በስራዋ ተመዝናል ቀጠር ማለቱ ምንድን ነው ችግሩ? እሱን እኮ ቆይ ሁለን አድረን የምናየው ነገር ነው። ቆይ ግን አንተ እናታችንን በመልክም ሆነ በስነ ምግባር የማትመስል ሴትን እንዴት አድርገህ ለትዳር ተመኘሃት? ለትዳር መመኘት እንጂ እናቴ እንድትሆን ስለማልፈልግ ነው ጋሼ። ምን አሁን፣ ከሄርሞን የሚጠበቀው ሚስትነት እንጂ እናቴ መሆን ግዴታ አይደለም። የሄርሞንን አቋምና አመለካከት ደግሞ የተደበቀ ስላልሆነ ግልጽ ስለሆነ በጣም ደስ ይለኛል። ልዑል፣ ላምንህ አልችልም። ቆይ ከምዬ በልጣ ነው እንደዚህ የምትከራከርላት? ቆይ ደሞስ፣ የእናትህን ቦታ ካልተካ እንድትተካ አልፈልግም። እሷም እንደዛው መተካት አትፈልግም። ያ ማለት ደግሞ የእናቴን ፍቅርና እንክብካቤ በእሷ እንድረሳ አትፈልግም ማለት ነው። እሷ የምትፈልገው ለእኔ ሚስት፣ ቀጥሎ ለልጆቿ እናት መሆንና በቃ። ጭራሽ ጭራሽ አግብተሃት ልጅ ለመውለድም ታስባለ? አሁን አሁን ወንድም ለዛም ነው አንተን ላስተዋውቅ ያመጣኋትም። ከእኔ ጋር ስላስተዋወቅ አታገባታለህ ማለት ነው? ሌላ ሴት አምጥቻ አላስተዋወቅኩም። ያ ማለት የኔ የምልሃትን ሴት አላገኘውም ነበር ማለት ነው። አሁን ግን የኔ እንደ ራሴ የምልሃትን ሴት አግኝቻለሁ። የምን ሆኖ አለ እንዴ? ምን ዋናው ነው እንደ ራሴ አሰኘህ? እስቲ ንገረኝ። ቆይ የታላቅ ወንድምነቴን ሚና እኔ አልተወጣሁም ማለት ነው? አላልኩም ጋሽ እኮ እንደ ራሴ አልኩት። አንተ እሷን መልሰህ እንደ ራሴ ስትላት ምን ልበል ጋሼ? እሷ እንዴት እንዳደገች አታውቅም። ይኸውልህ ያስፈልጋል፣ ይሄንን ሁኔታዋና ተግባሯ አይናገር የለም። ወንድም ጋሼ፣ እንደ ጥሩ ነው ታውቁሃል። እየተቆጣ ነው። ቀና ብለህ ማታይኝ ታናሼ፣ ዛሬ ሽቅብ እየተቆጣ ነው። ወንድም ጋሼ፣ እኔ እንደላከው አደለም ወንድም ጋሼ። ይኸውልህ ወንድም ጋሼ፣ አዳምጠኝማ። ይኸውልህ ወንድም ጋሼ ሰላም እንኳን ደህና መጣሽ አመሰግናለሁ አበባውስ ምን የአበባ መግዣውን ይዘሹ በምን ገዝቼ ልምጣ ተጫዋች ነሽ ሀይሉ እባላለሁ ሰላም ሀይልሽ ሄርሞን እባላለሁ እንግዲህ አዲሷ የስራ ባልደረባችሁ ነኝ። ያው ካልተባረርኩ። ገና ከመቀጠርሽ እንተ እንጂ እንዴ፣ አቶ ጸጋዬ ቶሎ የሚያባርሩት መች ይቀጥራሉ ብለሽ ነው? ያው ለእኔ የሚሆን አልመሰለኝም። ሲያዩኝ አልወደዱኝም። እንዴ! ቆይ ቆይ፣ ያለ ቃለ መጠይቅ ነው እንዴ ሰተት ብለሽ የገባሽው? ቆይ እንዴት፣ ከነበርኩበት መስሪያ ቤት ሳለቅ ነበር አፕላይ ላይ ያደረግኩት። አስፈላጊውን ፕሮሰስ ለመጨረስ ስመጣ ደግሞ እሳቸው አልነበሩም። እና አሁን ሲያውሽ ለምን ጠሉሽ? በስታይሌ። ስታይሌ እንዴ? ስታይልሽ ምን ሆነ? ምን? ይሄው እያበደ ነው። እውነት ነው። ለነገሩ አቶ ጸጋዬ ያከብዳሉ። ኦልድ ፋሽን ተከታይ ናቸው። ሔርሞን ደግሞ እንደዛ አይደለችም። ይመችሽ ይመችሽ። እንደዚህ አዳርዬ ከሆንሽማ ብዙ የምንሰራቸው ስራዎች አሉ። አረ፣ ከስራ ባልደረቦች ጋር ጥሩ ግንኙነት ሲኖር ደግሞ ሲስተሙ ያበደ ነው የሚሆነው። በጣም ደስ ይላል። በጣም በጣም። ሳምሶን ዝም ብሎ ነው ያስጨነቀኝ። እኔ ምለው አይልሽ ወይ በቃ አንዳንድ ፋይሎችን ማስተካከል ትረዳኛለህ? በጣም ደስ እያለኝ ደስ እያለኝ። ይኸውልሽ ምንም የሚያስፈልግሽ ነገር ካለ ሀይልሽ ብቻ በኝ፣ ሀይልሽ። ወይኔ ሔርሞን በጣም ደስ ይላል። ጥሩ ስሜት ቢሮዬ ላይ ፈጠርክብኝ። እውነት በጣም በጣም አሪፍ። በጣም በአንድ ጠጠር ሁለት ወፍ ማለት ይሄ ነው። አቶ ጸጋዬ ፈለጉኝ ነው? ምን አዲስ ነገር አለ? አቶ ጸጋዬ ሔርሞን ገና ከመግባቷ ከሁሉም ሰራተኞች ጋር ባጭር ጊዜ ተግባብታለች። ምን አገጠመች እንበሉ በአንድ ጊዜ የሁሉም የትኩረት ማዕከል ሆና እንዲመለከቷ ትፈልጋለች ማለት ነው። አቶ ጸጋዬ፣ በቃ ባሌ ይሆናል ብዬ ያሰብኩትን ልዑልንም ወሰደችብኝ። ማን ነው እንደዛ ያለው? የምናየው ነገር እኮ ነው እኔ እዚህ ቢሮ ውስጥ ስሰራ እስካሁን ድረስ እኔን እንኳን የማያውቁኝ ብዙ ሰራተኞች አሉ። እሷ ግን ተመልከታት፣ ሁሉንም በአንድ ጊዜ ወሰደች። ይኸውልሽ፣ አውይ ወንድሜ፣ ሚስት ትሆኛለሽ ብዬ ያሰብኩሽ እኮ ልታይ ልታይ ስለማት ነው። ግን ምን ያደርጋል፣ ልታይ ልታይ አለማለቴ ልዑል አጠገቡ ሁኜ እንዳያየኝ ያደረግኩት በጭራሽ፣ በጭራሽ። ይኸውልሽ፣ እሷን ከዚህ ቢሮውም ሆነ ከልዑል ህይወት እንድትወጣ ማድረግ አይቀር፣ ትንሽ ጊዜ ቢወስድብኝ ነው። ጠብቅኝ ግን ቆይ እኔን ባይወደኝስ ወዶ ነው የሚወድሽ ሚስት መሆን የምትችልን ሴት ነው ማግባት ያለበት እንጂ እንደ ባል የሚያረጋትን ሴት በጭራሽ ዘራችን ውስጥ አትቀላቀልም። እሱስ እውነት ነው፣ ይህንን ቤተሰብ በፍጹም አትመጥንም። እዚህ ያሉትን ወንዶች ራሱ እንዴት እንዴት እየሆነች እንደምትቀየርባቸው ስላላያህት እኮ ነው። አየሻ፣ አንቺም እንደ ሷ እያደረግሽ ነው መቅረብ የነበረብሽ። ለማንኛውም ልዑልን እንድትቀርቢው አብራችሁ የምትሰሩትን ስራ ሰጥሻለሁ። እሺ። እሺ፣ ደስ ይለኛል። ምን እሽ? ያለው የሴትነት ወጎ ከአንቺ ጋር እንዳላሳየው ወደ አንቺ እንዲሳብ ማድረግ አለብሽ። እሺ እሷስ ስለ እሷ አታስቢ። ምን ማድረግ እንዳለብኝ እያሰብኩ ነው። ለአንቺ ተነስ እንደንዝ። እኔ ደክሞኛል። ላንቺ አልደግመሽም። እሱን ፈልግ። አዎ ለምን ይመስልሃል ከስራ በኋላ እዚህ የመጣው? ስዘፍን፣ ስጠጣ፣ ራሴን የማደግሙ ብቻዬን መሆን ስለምፈራ እኮ ነው ከስራ ቦታ ጫጫታ ወጥቼ ዝም ጭጭ ያለ ቤት ውስጥ መግባት ስለምፈራ እኮ ነው። ሻልነት አለ። አሁንማ አንተ አለህልኝ። ደግሞ መቼም ብቻዬን እንዳትተወኝ። አልተውሽም። ምን ይኮንስ፣ ፕሮሚስ። ለዚህ እኮ ነው የምወድህ፣ ሁሌም በቃልህ ስለምትገኝ። ትዝ ይልሃል? እዚች ቤት የመጀመሪያ ቀን ስንገናኝ እዚች ጋር ቁጭ ብዬ ነበር፣ አፍጥጠህ ስትመለከተኝ የነበረው። ታዲያ ይህ ውበት ባይፈጠጥበት አይከብድም? ይሄ ግን ክሳ ማለፈ ነበር ማለት ሳቅሽ ብቻ ነበር። ከዛ በላይ ሰው የሚያስፈልጋት ሰው የተራበች ነፍስሽ ናት። አንተ ቡዳ፣ ለካ ነፍሴን በልታ ሆነው እንደዚህ ከስር ከስር የምለው ያው ቅርጥጥፍ አድርጌ ነው። በአዋዜ እስቲ ዛሬ አልኩል ተጠቀም። ቅኝ ይቅርብኝ፣ ውሃው ተመችቶኛል። ነፍስሽንም ለማወራረድ ውሃ እኮ ይውስጥማለሁ። በነጋታው ደግሞ አሁን እንደምትለው ውሃ ብዙ እንድጠጣ ያደርግሃል። እኔ የሚገርመኝ እንደዚህ ጠጥተሽ አምሽተሽ፣ በነጋታው ደግሞ ያለምንም ችግር ስራ ቦታሽ ላይ መገኘትሽ። ይቻላል መሪ ቃሉ ልክ አይመስልህም? ይቻላል መሪ ቃሉ ልክ አይመስልህም? አይምሮይ በስራ ቢዚ ሆኖ ሲሆን ማታ ደግሞ በመጠጥና በሙዚቃ ሲናውዝ ደስ ይለኛል። አንድ ቀን ባትች አንድ ቀን ምን? አንተ ልቤንም አይምሮዬንም ስለተቆጣጠረው ምንማለነ። ቆይ ሁሉ ጓደኞች እዚህ ጋር ስንት ብርጭቆ ይታያል? ሁለት ሁለት ውስጥ ያለው ውሃና አልኮል ቢሆንም ሁለቱ ብርጭቆ አለ። የዛን ጊዜ ግን ጠረጴዛው ሙሉ ብርጭቆ ነበር፣ ልክ እንደ ሰዎች። እውነት ነግሬኝ የፈለግሽው አልገባኝም። ሉልዬ፣ አንዳንዴ የማወራው አይገባህም፣ ግን ይሁን። ብርጭቆዎቹ ለመጠጫነት ነው የሚያገለግሉት። ውስጣቸው ውሃም ሆነ መርዝ ብትቀዳባቸው፣ ያው መጠጫ ናቸው። አብረውኝ የነበሩት ሁሉ የጠጣንባቸው ብርጭቆች ሳይሆኑ የሚቀዳባቸው መጠጥ ውጤት ናቸው። ቦትሉን ስቀይረው እነሱም ተቀየሩ። አሁን ደግሞ ይባስ ግራ የኔን ቦትል አንተን መርጬ እነሱን ታውኳቸው። አንተ ብቻህን የነሱን ቦታ ተካልኛለህ። ሔርሞንዬ እስኪ አግቢ። በህገ መንግስቱ አዋጅ መሰረት ነው ማለት እኔ እናንተ ነፍሳችን ተጋብቷላ። አሁን ደግሞ በቤተሰብ ልንጋባ ነበር፣ ጋሼ አልፈቀደም። አልፈቀደም። እስቲ እሱን አልፈን ለህገ መንግስቱ ሽምግልና እንላካልከኝ? እሺ ለህገ መንግስቱ። ታዲያ ለጋሼህም እኔን የመሰለኝ ሽማግሌ መላክ ያለብኝ። መቼም እሱ ሽማግሌ ሆኖ አይሄድልህም ወንድም። ጋሼ ስላላወቀሽ ነው፣ ቢያውቅሽ ይወድሻል እኮ። እንደ ከዚህ በላይ ከተዋደድንማ ከባድ ነው። መጀመሪያ እቅድ መያዝ አለብን የምን እቅድ ነው እንዴ ሄርሞን እንደሆነች እኮ ፈታ ያለች ሴት ናት ሌሎች ፋይሎች ይቅደሙ ያለችው እኮ ይሄንን ተረጋግተን ለመስራት መሰለኝ እሱማ ነው ግን ግን ምን አው ማለት እኔ እንጃ ልጅቷ በጣም ጉበዝ ናት ለብዙ ጊዜያት ሳይሰሩ የተቀመጡትን በጠቅላላ በፍጥነት ነው ሰርታ የጨረሰቻቸው እንዳየኋት ከሆነ ደግሞ በጥንቃቄ ነው የተዘጋጀችበት ታዲያ ይህን ፕሮፖዛል በጥንቃቄ ጥያቄ በማያስነሳ መልኩ አደራጅተን ጨርሰናል። ይሄን አቅርባንላት እንድታየው ማድረግ ነው። እሱ ልክ ነህ። ምናልባት አስቀድማ የሰራቻቸው ትናንሽ ብሮች ስለሆኑ ላለመነካካት ብላ ይሆናል። ይውልህ፣ አቶ ጸጌም ጠምደው ይዘዋታል። እሷም እዚህ እንደማትቆይ የገባት ይመስለኛል። ስለዚህ ይውልህ፣ ለእኛም ለእሷም የሚጠቅም ብር መኖሩም ከተረዳች እምቢ የምትል አይመስለኝም። እንዴ ሀዊ፣ እንዴ ምን እያረግሽ ነው? አስደነገጥሽን እኮ ምን ያስደነግጣችኋል? ይልቅ እንዴት ሆነላችሁ? አሁን እያወራን የመጣሽው። ማውራት ምን ያደርጋል? በቶሎ ጨርሱት እንጂ። ይቺ ሰላቢ ከመባረሯ በፊት ጨርሱት። ሁሉም ነገር ወደ እሷ እንዲዞር ማድረግ አለብን። ብንያዝ እንኳን እሷ እንጂ እኛ እንጠየቅበት። አንቺ ግን ለምንድን ነው እንደዚህ ጠላሻት? መቼም ጋሽ ጸጋዬ ስለጠሏት አትኝም። እስቲ ተወኝ። ቆይ እንዴ ጣውንትሽ አደረግሻት እኮ። ታዲያ ምኗ ናት? በማን በኩል መቼም በአቶ ጸጋዬ አይሆንም። እንዴ እንዴ እንዴ ልዑል? በጭራሽ ልዑል እንዳይሆን አይሆንም። እንዴ ሌላ በማን ይሆናል ታዲያ? ቆይ ቆይ ቆይ ሄርመን ከልዑል ጋር ትተዋውቃለች እንዴ? በሚያሳዝን ሁኔታ አሁ። ወይኔ ቁማር መበላት ወይኔ! እስቲ ዝም በይል። ልዑልን እኔ ማድረግ የምችለው እሷ ሌባ ተብላ ስትወነጀል ብቻ ነው። ተይተይ፣ ከተጋለጥን ነው እንደዛ። ምናድረግ አልበለዛ ይውልሽ ፍንጥህ ጣሪው እኛንም ያቆስላል። ተጠንቀቂ። እውነቱን ነው። ሴቶች በወንድ ስትጣሉ ራሳችሁንም ገደል ትከታላችሁ። እስቲ አትጃጃሉብኝ። ሉልን የፈለግኩት አፍቅሬው አይደለም። የምፈልገው ሀብት በእጄ ለማስገባት እንጂ። ይሄ ስራ ካለቀ እኔም ባለ ሀብት ስለመሆኑ እሱ አያስፈልገኝም። እኔ መቤት በሬን እንኳኳለሁ። ክፍት ነው ብዬ ነው። ካስፈለገ አሁንስ መግባት እችላለሁ። ምንድን ነው? ምን ፈለግሽ? በአጭር ጊዜ ውስጥ ለብዙ ጊዜያት ሳይሰሩ የቆዩትን ስራዎች በፍጥነት ጨርሻለሁ። ይሄ ማንም የሚሰራው ነው። ልክ ትልቅ ነገር እንዳደረግሽ አርግሻ ታውሪ። እሱስ አይደለም። እሺ፣ ግን እስካሁን ካየኋቸው ፕሮፖዛሎች ሁሉ ይሄ ስለተለየብኝ፣ እስቲ አንተ ተመልከተው። እዚህ ቢሮ ውስጥ አንተ ብለው ሲጠሩኝ ሰምተሻል? ግን ምንም ግን የለው። አቶ ጸጋዬ ብለሽ አናግሪኝ ገና ለገና ሉል ከየትም አመጣሽና፣ ሰማኛለህ እኔ ከየትም አልመጣሁም። እዚህ የቀጠርከኝ በብቃቴ ነው። ደግሞ ልንገርህ፣ በዚህ ጊዜ ፍጥነት ማንም እኔ እንደሰራሁት አይሰራም። ይህንን ፋይል ተመልከተው። እኔ ጸጋዬ፣ እንዲ ቆይ፣ ማንም ነው እንደዚህ የምታናገረው? እንዲ ይቺ ሴት ማነኝ ብላ ነው የምታስበው። አቶ ጸጋይ፣ እባክህ ተረጋጋ፣ ደም ከፍ ይላል። ከዚህ ቢሮ ካልወጣች ሰላም አላገኝም። እኔ ጸጋዬ ነው እንዲህ ከፍ ዝቅ አርጋ የምታናግረው? አሁኑ አሁኑኑ ከስራ የስንብት ደብዳቤ ይጻፍላት። እሺ እሺ፣ ጽፍላታለሁ። ይህን ፕሮፖዛል እሷናት ይዛ የመጣችው? አዎ፣ የቆየ ፕሮፖዛል ነው። ከዚህ በፊት አይታየው ልታጸድቀው ነበር። በድንገት ታመ ስለ ነበር ነው የቆየው። ምንም አታስብ፣ ፈርመውና ያስተላልፈዋለሁ። ጥሩ እንጂ ይኸው እዚህ ጋር እዚህ ጋር ፈር ነው። እሺ፣ በቃ እሷ እንድትፈርምበት ወስድላታለሁ። በቶሎ ምርያት ነገውኑ የስንብት ደብዳቤው እንድትሰጫት፣ እሺ? ለልል ደውልኝ። እሺ፣ አቶ ጸጋዬ። የእኔ ፍቅር፣ የዘፈኑን ድምፅ ጨምረው። ቢሮ የሆነውን ነገር ሰምቻለሁ። ልኡን፣ አሁን ከመጠን በላይ ተናድጃለሁ። ዘፈኑን ድምፁን ጨምርልኝ። ተረጋጊ ሔርሞን። የቢሮውን ነገር ሰምቻለሁ እና ምንና አለው አንቺ ከመቼ ጀምሮ ነው እንደዚህ ለነገሮች መናደር ጀመርሽ በህይወቴ አንተም ማስቀደም ስጀምር እኔንማ ብታስቀድሚ ወንድም ጋሼ እኮ ልሽ ምን ላርገው አንተን ጋሼ ለብዙ ጊዜያት ሳይሰሩ የተቀመጡትን ስራዎች ሁሉ ባጭር ጊዜ ውስጥ ሰርቻለሁ እሱ እኔን ስለ ጠላኝ ብቻ እንደፈለገ ሊናገረኝ ይችላል አይችልም እሱም ቢሮ ውስጥ እንዳዋረርሽው ነግሮኛል እና ክብሩን እንድታስመልስለት ነው ዚህ የመጣሁ ሄርሞን ሄርሞን ምን ሄርሞን እንደዚህ ሄርሞን እንደዛ አንተ ምን ታደርጋለህ? ለምን ጋሽ ሄጋ አትሄድም? ቆይ ቆይ፣ እኔ አላሳዝንሽም። ለምንድን ነው የምታሳዝነኝ? እስቲ ንገረኝ። አንተ በራስህ መቆም አትችልምና እኔ ሄርሞን ምን ላድርግህ? እኔ በራሴ ቆምኩኝ፣ ወጣት ነኝ። ሄርሞን፣ እንደዛ ከሆነ አስር ጊዜ ወንድሜ ወንድሜ አትበለኝ። ግን እኮ እሱ ብቻ ነው ያለኝ፣ ለእኔም እኔ ብቻ ነኝ ያለሁት። ገባህ? ያመንኩበትን አደርጋለሁ። ሰው ያልወደደው ማንነቴን እኔ እወደዋለሁ። እኔም ማንነትሽን እወደዋለሁ። ግን ከሰው ጋር ስትኖሪ አንዳንዴ ሌላውን መምሰል አለብሽ አልችልም አልችልም በቃ እኔ ማንንም መምሰል አልችልም አልፈልግምም ማንም ሳይኖረኝ ነው እዚህ የደረስኩ አውቃለሁ አውቃለሁ አታውቅም አታውቅም ብታውቅማ እኔን ሁሌ ወደ ሰዎች ፑሽ ባላደረግከኝ ነበር ሄርሞን ሄርሞን ሎል ውጣልኝ ውጣልኝ ቆይ ቆይ አንድ ጊዜ ስማኝ በቃ ውጣልኝ እንዴ ምን እያልሽ ነው? ምን ያስበረግግሃል? ለእሱ እንጂ ለአንተ እኳ አይደለም የተጻፈው የስራ መለቀቂያው። ኖ ሀዊ። እንዴ ቆይ አሁንም እኮ አይሳካልንም ማለት ነው? እስቲ ከማውራታችሁ በፊት ስሙኝ። እሺ ቆይ እሺ ምንድን ነው? ስሙኝ ይህንን አጋጣሚ በሚገባ ከተጠቀምንበት ለእኛ ሁሉም ነገር የተመቻቸ ይሆናል። ሀይሉ አንተ ከምንም በላይ ዛሬ አግባባትና እንድትፈርም ታደርጋታለህ። እሷ መፈረሟን ሳረጋግጥ ደብዳቤውን ሰጣታለሁ። ነገሩ በአጭር ተቋጨ ማለት አይደለም አያዊ? ሳቴ ሳቴ እኮ ነሽ። ስለዚህ ጠያቂ ሳይኖርብን ባለ ሀብት ሆንን ማለት ነው። ዛሬ ገና የባለ ሀብት ሳቅ ሳቅን። እንዴ እንዴት የሚያምረው አታ ኧረ፣ ደስታ ይሄ ሁሉ ሳቅ ዛሬ ለእኔም ያስፈልገኛል። ቆንጂት ሄርሚ፣ ለአንቺማ ከዚህም በላይ ይገባሻል። በዛ ላይ ስፈልግሽ ነው የመጣሽው። ሄርሚ፣ እንዴት ነሽ? ሰላም ነው ሁሉ ሰላም ነው። አለሁልህ። ምንድን ነው እናንተ እንደዚህ በሰላም ተማጨናነቅ። እንደ ይልቅ ነይ እኔ አብረሽኝ ነይ። ኃይልሽ በሰላም ነው አይደል? የአንቺ መከፋት ተሰምቱ፣ ምን ሰላም አለ ቡሂኒ ኃይሉ እንደው እኔ ተቀጣሪ መሆኔ እንጂ እንጂ ምን ምን ጥያቄ አለው? ለአቶ ጸጋዬ የመልቀቂያ ደብዳቤውን እጽፍለትና ዓይንህን እንዳላይ ነበር ምለው። ቆንጆ ማስከፋት ምን እንደሆነ አሳየው ነበር። አይ ኃይልሻ አንተ እኮ ትለያለህ። ሄርሞን አቶ ጸጋዬ እዚህ ላይ ፈርመሽ አስተላልፊ ብለውሻል። ይሄ ፋይል እኮ መርተውበታል። አንቺ ፈርሚ ብቻ ነው የተባልሽው። አይቸው አንቺ ማየት አይጠበቅብሽም። የተባልሽውን ብቻ አድርጊ። አልፈርምም። አንቺ ማንሽ እና ነው እኔ እንደዚህ የምታናገሪው? ሃዊ እንዴ ምን ማለትሽ ነው? እንዴት እንደዚህ ትያታለሽ? ሂጂ በቃ። አንቺ ተይው ሂጂ። እና ነገሩ አሁን ልንገላገልሽ አይደል? ምን ሃዊ እንዴ ምን? እንዴት እንደዚህ ትናገራለች? ቆይ ጠብቅኝ፣ እስቲ ታያት። እባክሽ ተረጋጊ፣ በቃ ረጋቢ። ታያት፣ እሷ ቆይ ማነኝ ብላ ነው የምታስበው? እንዴት እንዴት ነው የሚያረጋት? እኔ እዚህ ቢሮ ብቆይ ኖሮ አሳያት ነበር። ማን ነገርሽ የስንብት ደብዳቤው እንደተጻፈብሽ? ኦ ለካስ ልዑል አለ። ግን ላንቺ አይነት ጠንካራ ሴት በሄ በጭራሽ። የስንብት ለነገሩ የሚጠበቅ ነው። አላወቅሽም ነበር እንዴ? ምንድን ያደረግኩት አንተ? ምንም አታስብ፣ ባዶ እጄን ከዚህ አልወጣም። እሱማ ጥሩ ሀሳብ ነው፣ ጥሩ ሀሳብ ነው ይውልሽ። ትንሽ ሳይሆን ብዙ ይዘሽ መውጣት ትችያለሽ፣ በዛውም በቀልሽን ትወጫለሽ። ስትል ይኸውልሽ፣ ይሄንን ሰነድ ተመልከችው። ሔርሞን፣ ተጣልተናል? ተጣልተናል ወይ ተጣልተናል ወይ ተጣልተናል ወይ ተጣልተናል? ዛሬ ገና ካጠገብሽ አንድ ብርጭቆ ብቻ ተቀመጠች። ይሄ ማለት እኔንም ካጠገብሽ እያሸሸሽ ነው ማለት ነው። ሁሉም ከራሱ የሚሸሽ አይመስልም። ሔርሞን አቤት አቤት። ለማንኛውም ያለውበት መተህ እንድታገኘኝ የፈለግኩት ምን አገባኝ ብዬ መተው ስላልቻልኩ ነው። ይህንም ፋይል ቀስ ብለ ተመልከተው። እስቲ ምንድን ነው? ከወንድም ጋር ተመልከተው። ተቋም ውስጥ ስላሉ ስነ ምግባር ስለጎደላቸው ሰራተኞች ደግሞ ማጣራት፣ ከዚህም ባለፈ የእናንተ ኃላፊነት ይመስለኛል። ሎ ስለተፈጠረው ግጭት ሰምቻለሁ ሁሉም መረጃ በፍጥነት ይደርስሃል። እባክህ ጥሩ ነው። ለማንኛውም ይሄ ሰነድ ወንድምህን በህግ ያስጠይቀዋል። ተጠንቀቅ በለው። በህግ እስከፈረመበት ድረስ አው አሁንም ቢሆን ይህንን ማስተካከል ይችላል። ምክንያቱም እሱ ሳያውቅ የተደረገ ሴራ እንደሆነ ገብቶኛል። ሴራ ያወራሁትን አትድገምልኝ። አብሬያቸው እንድሰራና እኔም ከድርሻው እንዳገኝ የተሰጠኝ እድል ነበር። ከነማን ከነማን? ሄርሞን ከነ ኃይሉ ምን ሶስቱ እነማን እንደሆኑ ከወሬው ተረድቻለሁ። ሳምሶን ኃይሉና ሃዊ ግን በወሬ ደረጃ ስለሆነ እውነታውን ማጣራት የእናንተ ስራ ነው የሚሆነው። ሔርሞን ሔርሞን ምን ማለት እንዳለብኝ አላውቅም። ምንም ማለት አይጠበቅብህም። ከወንድም ጋር መግባባት ስለማንችል አንተ ከዚህ ጉድ እንድታወጣው ነው የጠራው። ግን ይሄንን ያደረግኩት እኔ እንደሆንኩ እንዳትነግረው፣ እሺ? ለምን ለምን? ለመወደድ ብዬ ስላላደረግኩት

ለመግባባት ምትል አንሰጣጣል እኮ ቢገርም እኮ ነው። ምንጉድ መጣችብኝ ስል ከጉድታ ወጪኝ። የአስተዳደጌ ሁኔታ ለዚህ እንድደርስ እንዳደረገኝ ገብቶኛል። ልክ ነው። ለዚህ የበቃሁት ከልጅነቴ ጀምሮ ከጎኔ ማንም ባለመኖሩ ያመጣብኝ ተጽዕኖ ነው። ያላገዝነውን ሸክም እንደዚህ ቢይዘው እንደዚህ ቢሸክመው አይ ከብደውም ነበር የሚል ጀጅመንት ውስጥ ገብተን እኮ ነው። እኛም አረ ወንድም ጋሼ ይፈላሰፋሉ እንዴ? የእውነት ተመቸኝ። አንተና አቶ ተቀላቅለው የሆነ አረፍተ ነገር የሚፈጥሩ አይመስሏችሁም? ወንድም ጋሼ የሚል ይቅርታዬን ተቀበል። ጥፋቱ የሁለታችንም ነው። እርግጥ ያው እኔ ታላቅ ስለሆንኩ ይቅር የመባሉን ቅድሚያ አልውሰድ። አንቺም እንግዲህ ይቅርታዬን ተቀበይ። አረኔ ቂም አላውቅም አይደል እንዲሉ አሁን እሷ በፍጹም ቂም አታውቅም። እውነት ነው። ጥፋተኞቹም የሚገባቸውን ቅጣት አግኝተዋል። እድሜ ለሔርሞን የወንድም ጋሽን ያክል ነው። ኧረ ኧረ ከእኔም እድሜ ምድሜ በላይ ያርገው። አሜን አሜን አሜን። ሔርሞን የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ዳንኤል ሙሉነህ፣ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ መርዕድ ነጋሽ ሲሳይ አማረ እና ሳምራዊት ገብረስላሴ ናቸው። ሄርሞን ድርሰት እጸገነት እንዳለ